ማለት እየመጣች ነው። ስ የውለ ያልን ሰዓት ትንሽ ነው። በደንቡ ጆሮውን ከፍተህ ስማኝ። ተነስተ ሆኖ መሰለኝ። ዛሬ አንተና ሰብለ ከተጋባችሁ አምስተኛ ዓመት በዓላችሁ ሳቃችሁ ታለቅሷት አላችሁ ታለቅሱበት ቀን ቅርብ ነው። ለጊዜው ግን የደስታችሁ ተካፋይ መስዬ ደስታችሁ እንዲሰምር አብሬያችሁ ስቃል፣ ግን ቀን በቀን በእናንተ ደስታ ነኝ እንደማለቅስ አላወቃችሁ። ተነስ ተነስ ተነስ። ምንድን ነው ሰላም አይደለም እንዴ? አይደለም። ደግሞ ምን ተፈጠረ? ምንም እንቅልፍ ሊወስደኝ አልቻለም። ማታ የላክልኝ መልእክት ውስጤ ገብቶ እየተመላለሰ እንቅልፍ እንኳን በአይኔ ሳይዞር ነው ያደርኩት። አትቀልጂ። ትናንትና በላክሽላት መልእክት ለሊቱን ሙሉ

ተረጋግተህ እዚው ተቀመጥ አንተ ደግሞ ተስተካከለና ከዚህ ቤት ላስወጣህ ምንም አይነት ችግር የለም ነገር ግን ስህተት ልሰራ ስር ከስህተት ነው ያዳነችኝ ስህተት? የምን ስህተት? ከዚህ በፊት ነግሬሽ ነበር፣ እቤቴ ውስጥ ምንም አይነት ነገር ማድረግ አልፈልግም ብዬሽ ነበር። አሁን ልባብስና ነው ላስወጣሽ። እዛው የጀመርነውን እዛውን ጨርሰዋለን። በነገራችን ላይ እንዴት ልትመጣቻልክ? አንቺ እኮ ነሽ፣ በአስቸኳይ እቤት ና ብለሽ ቴክስት የላክሽልኝ። ማን እኔ? አዎ አንቺ በሰላም ነው ግን የሁሉ ፈገግታ በሰላም ነው እንኳን ደህና መጣ እኔ ግን አንቺ ልጅ አንዳንድ ጊዜ ነገረ ስራሽ ሁሉ ግርም ነው የሚለው የሆነ ቅርብ ጊዜ እዚህ ቤት የገባሽ ሳይሆን የሆነ ረዥም ጊዜ አብረሽን የኖርሽ ነው የምትመስል እንዲ እናንተም እኮ ሰው እንዲርቃችሁ አታደርጉም አሁን ልብስ እንቀይር አሪፍ ቡና ላፍላልክ ወይ ወይ ወይ ደህና ነሽ ግን

ምን ምን የመጣሁት? እስክመለስ ድረስ እኮ እዛው ጠብቀኝ ብዬ ነበር። እንዴት መጣ? የሆነ ነገር አለ። የሆነ ነገር እየተደረገ ነው። ይልሽ ስለተፈጠረው ነገር ማሰብ ሳይሆን ያለብን፣ እባክሽ፣ እባክሽ አንድ መፍትሄ ይፈልጊ፣ አንድ መፍትሄ ይፈልጊ። ዝም ብለ ደስ ይመጣ እኔ ምልክት እስከምሰጥቅ ድረስ ምንም ነገር እንዳታደርግ፣ እዚሁ ቁጭ ብለህ ጠብቀኝ። ደብዳቤ የሰጠሽ ማን ነው? እኔ እንጃ። አደራ አደራሽን ለሰብለ አድርሽልኝ ብሎ ነው የሄደው። ምን አይነት ሰውዬ ነው? እኔ እንጃ እኔ አላውቀውም። ኮፍያ አድርጓል፣ ራሱን ሸፋፍኖ ነው የመጣው። ምንድን ነው የተጻፈልሽ? ከኔ ምንድን ነው የምትፈልጊው? ሰብለ፣ ምንድን ነው እየሆነ ያለው? የዋንሽን ነገር ለምን አትናገሪም? ከኋላ ያለው አንተ ነህ። ጉድጓዴን የምትቆፍርልኝ አንተ ነህ። ሰብልዬ ተረጋጊ፣ ሁኔታሽ ሁሉ ጥሩ አይደለም። ይልቅ ነው መኝታ ቤሉ ሰድሽ አልገባም። የዚህን ደብዳቤ መጨረሻ ሳ ላይ አልገባም

ሁለታችሁን ስልካችሁን እንድትሰጡኝ እፈልጋለሁ። ለምንድን ነው የምሰጠው? ዝም ዝም ብለህ ስልክህን ስጠኝ። አሁን ለእናንተ ማስረዳበት ጊዜና ሰዓት የለኝም። ሚኪ ዝም ብለህ ስልክህን ስጠኝ። ክፍትና ስጠኝ። ቴሌግራሙንም ሁሉንም የምትጠቀምባቸው ሚዲያዎች ከፍተህ ስጠኝ። ሁሉም ክፍት ነው። ከአንቺ የሚደበቅ ሚስጥር የለም። እኔ እኔ ለምንድን ነው ስልክ የምሰጥሽ? ከእናቴ ጋር የምገናኝበት እንደሆነ ነግሬሻለሁ። የምልሽን ብቻ አድርጊ፣ ስጤ ስልክሽን። አንቺን እየሻለሁ። የሆንሽውን ነገር እኮ ብትነግሪኝ በአጭሩ ልረዳሽ እችላለሁ። እኔ ልትረዳኝ ከፈለግ ዝም በማለት ብቻ ተባበሪኝ። እውነቴን እኮ ነው ሰብልዬ፣ የወንሹን ነገር ንገረኝና በጋራ መፍትሄ እንፈልግለት። ምንድን ነው የወንሹ? የሆነ ሰው ቁማር እየተጫወተብኝ ነው። ምን? ያ ሰው ደግሞ እዚህ ያለ እየመሰለኝ ነው። ማን ነው ማን ነው እሱ? እውነት ይህንን ሰው ካገኘሁት መፈጠሩን እስኪ ጠላ ድረስ ነው የማሰቃየው? እኔ ሰብላ አይደለሁም ቁማር የምን ቁማር ነው? የምታውቂው ነገር አለ አንቻርልሽ እንዴ? ደብዳቤ ነው የተቀበልሽው? ተሸፋፍኖ ነው የመጣው እና ስራ እየሰራው ስለነበር ልብ ብዬ አላየሁትም። እንዴት አጭር ነው ረዥም ነው የሚለው እንኳን አትለይም? ምን ማለት ነው አላቅም ብለሽ ብድፍንፍን ስታደርጊ መኝታ ቤትሽን ገብቼ መፈተሽ እፈልጋለሁ። ማለት አልገባኝም፣ እንደ ሌባ እያየሽ ነው። እኔ ሳላውቅ ይጠፋቃል እንዴ? ቆይ ቆይ ቆይ ቆይ ቆይ ቆይ፣ እዚህ ቤት ምን እየተካሄደ እንዳለ ምንም ነገር ሊገባኝ አልቻለም። ሰብለ፣ ምንድን ነው ማወቅ የፈለግሽው? እሱን ካደረግኩት በኋላ ነግራችኋለሁ። አሁን ግን ገብቼ መፈተሽ ይኖርብኛል። ገብታ ትፈትሽ። አንቺ ቁጭ በል። ዛሬ ሁሉም ነገር ይለያል። አንቺ ስታለቅሽ እኔ ቆሜ ስቃለሁ። እግር በእግር እየተከተልኩሽ የአንቺን አጫወት እየተጫወትኩኝ እኔ ወጥልሻለሁ። አንተ ደግሞ ለጨዋታው አክተር ነህ። እኔ እናንቺ ግን የሚያምር ጨዋታ እናያለን።